እዞ የአይጥ መርዝ ልስጥ ትጠጣለሁ ወይ ብሏል። አዎ ይው መርዝ ጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁኝ። ግን ሶስት ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ፣ ሶስት ነገሮች መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ። ሰባት ሰው ገሎ ሊናዘዝ ካህን ጋር ይመጣል። ሹመትም አይኑራችሁ፣ እውቀትም አይኑራችሁ፣ ጤናም አይኑራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችው ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ስጥልኝ ተከበራችሁ የተከበራችሁ የኢኦቲ ሪአክ ሰዎች ይደመጋችሁ ልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን እንግዲህ ወንድማችን እፎይ መርዝ ተጣለው ያለው ቪዲዮ ወጥተው ብዙዎችን እያናገር ነው የሚገኘው። ዛሬ እሱን ሙሉ ቪዲዮ የምንመለከት ነው የሚሆነው። እነዚሁም ደግሞ ይሄ ቪዲዮ የምትመለከቱ ኦርቶዶክሳውያን እናት አባቶች ካላችሁ ወይም ቤተሰብ ያላችሁ ሰዎች ካላችሁ ለወደፊትም የመውለድ እቅዱ ያላችሁ ክርስቲያኖች ካላችሁ ይህን ቪዲዮ እስከ መጨረሻ ሳይታችሁ መጨረሻ ላይ ማሳያችሁ ቪዲዮ አለ እሱ ሳትመለከቱ በእግዚአብሔር ጠይቃቸው ለሆነ ነው። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? እኔ ሳፖርት ማድረግ የምትፈልጉ ከስር በኩል ታንክስ የምትመልክታለች የሷ መጠቀም እኔ ሳፖርት ማድረግ ሲያላችሁ፣ አሁን ቀጥታ ወደ ሂዳችን። ሰባት ሰው ገድሎ ሊናዘዝ ካህን ጋር ይመጣል እና አባቴ ሰባት ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላችሁ ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራበት፣ ነገር ምንም ክሬቲቭ እኳ አይደለም። ዝም ብለ የምንሰራው ያንኑ ነው። እና መቶ በቅርቡ የተሾሙ ገና አመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ ሰባት ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንቶኑ አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋ ሄደ፣ እንደ አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። ሰባት ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያል አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም ዘጠነኛ እንዳይሆኑ ምን ይሄ ምን ያሳስባል? የኔ ልጅ ይህን ያስጨነቀህ አይዞህ፣ ሰይጣን ነው የሚፈትነህ። አንተ መጀመሪያ ጠበል ነው መጠበቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቅሃለሁ፣ ናበል አሉት። እና ይዘውት ሄዱ ጫካ መሀል መሃል ላይ ሲደርሱ የሆነ ጉድጓድ አገኙ። እና በገመድ ውረድ አወርድሃለሁ። ወርደህ ጉድጓድ ውስጥ ዋሻ ያለች፣ ዋሻ ውስጥ ጠበል አለ። ከዛ ትመጣለህ፣ አጠምቃለሁ፣ ትሄዳለህ። ደስ አለው። ይሄማ ቀላል ነው አለ እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጡ ሆኖ ይዝታል፣ ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣሁ አንተ አንድ ቀን አታድርም ይላል። እኚህ ካህን ዝም ብለው ትሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል ለውጣ ብቻ ይላል። ያችን ዳቦረ ወሩለት በላ። ሰባት ቀን አስራ አራት ቀን ሀያ አንድ ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው። ማለት ምን ማለት ነው? ምእመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማችኋል። ወር ሁለት ወር ሲሆነው ስድቡ የቀነሰ የቀነሰ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ምጡ አላቸው እሺ አሉት አሁን ውጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ ሲያነብ ልቡ ተሰበረ እረ አባቴ አለው እኔ ሰው ገደልኩ ብዬ ነው የተናገርኩት የእኔ ኃጢአትማ ብዙ ነው እንዲህም አድርጌያለሁ እንዲህም አድርጌያለሁ ይላል አይዞ እግዚአብሔር ይፍታ ይሉታል ይሄዳሉ እንዲህ እያለ አመት ሁለት አመት ሶስት አመት ሆኖ፣ አንድ ቀን እኛ አባት ውሀና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰው እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምጽ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታ አሉ፣ ተሰወረ። በቅቷል። ምን ለማለት ነው? በጣም እንመለከተው እንግዲህ ወንድማችን እፎይ ቪዲዮ ነውና ይሄውም እንግዲህ መርዝ ጠጣለ ብለው ወንድማችን የተናገረው ቪዲዮ እንደ አዲስ ወጥቶ ብዙዎችን እያናገረ ነው የሚገኘው። እስቲ እሱን ቪዲዮ አይተን እንመለስ። ሀይ እንዴት ናችሁ? ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16 16 ሳይሆን ማርቆስ 16 18 ላይ ያለውን የሚያምኑ እነኚ ምልክቶች ይገጠሏቸዋል የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥ ትጠጣለህ ሆይ ብሏል። አዎ ይኸው መርዝ ጠጣለሁ አሳያለሁ እንደማልሞት ማለት ነው መርዝ ጠጥቻ አሳያለሁ ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሀይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው ይህንን ጥያቄ በአስራ ሁለት ምስማር እንከረችመዋለን እንዴት እንደምንከረችመው እኔ መርዙን ጠጥቻ አሳያችኋለሁኝ ምንም እንደማልሆን ማለት ነው ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው

ይህንን ሳይንቲፊካሊ ካደረጋችሁት ወይንም ደግሞ ፕሩቭ ካደረጋችሁልኝ ክርስቲያን ሆናለሁ። ስለዚህ አንድ ሰው የሚያረጋግጥልኝ አጥቻለሁ ነው እያለን ያለው። ይህንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊት ተቀምጧል። ልጠጣው፣ እጠጣዋለሁኝ። ነገር ግን ይህን መርዝ ብጠጣ ታምናላችሁ? አታምኑ። ምክንያቱም መርዝ አይደለም ትላላችሁ። ኦኬ፣ መርዝ አይደለም አዎ። ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ አይት ተራ ነገር ነች። ለምን የሬሳ ማደረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ ያን ገዳይ የሆነ መርስ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነውን መርስ ገዝተህ ታመጣልና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ፣ ጠጡ አይደለም የሚለው አብሮ እየበላ እየጠጣ ነው አይደለ? ቀምሰህ ትሰጠኛለህ መርዝን ያልቀምስም ይገለኛል። እንዳንተን ደግሞ ነብይህ እንደዚህ ብሏል፣ አንብብል ቡሃሪ ሳይ ቡሃሪ 54 45 ላይ ናሬትድ ሳይዳ አላስ ሚሴንጀር ሴድ ሂ ሁ ኢት ሰቨን አጃዋዴትስ ኤቭሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዘን ኦር ማጂክ ኦን ዘ ዴ ሂ ኢትስ ዘም ይላል። ስለዚህ ሰባት ቴምር አጃዋዴት ቴምር ማለት ጥቁሩ ቴምር በሳውዲያ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይወርም አለ። ኦኬ እኔ ሰባት ቴምሩን አዘጋጅልሃለሁ፣ አንተ ገዳይ ያልከው መርስ ዘ ትመጣለህ። እኔ ሰባት ቴምር እሰጥሃለሁ፣ እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለኔ ትሰጠኛለህ፣ እኔ እጠጣልሃለሁኝ። ትስማማለህ? ተስማማ፣ እስማማለሁ። እኔ እኔ ሬዲ ነኝ፣ እስማማለሁ። ነገር ግን በዚህ ጉዳይ ላይ በማርቆስ ምዕራፍ 16 18 ላይ ያለውን ብዥታ ልንገራችሁ። ሙስሊሞች ደጋግመው ይህንን ጥያቄ ያነሱታል። ደጋግመው ብዙ ጊዜ ምላሽ ይሰጥበታል። ብዙ ጊዜ ምላሽ የሚሰጠው ጌታ አምላክህን አትፈታተነው በሚለው ነው ምላሽ የሚሰጠው። አንዳንድ ከፕሮቴስታንቱ ደግሞ ይህን ክፍል ማይቀበሉት አሉ። ከቁጥር ዘጠኝ እስከ ሀያ ያለው ጭማሪ ነው ብለው የሚያምኑ አሉ። ለምሳሌ

የቀደሙት ኮፒዎች ላይ የለም የሚል እንትን ነው ያለው። ከቀደሙት ኮፒዎች አንዱ ግዕዝ ነው፣ የቤተክርስቲያናችን መጽሐፍ ነው። ስለዚህ እኛ ከማርቆስ ወንጌል ምዕራፍ ስምንት በኋላ ያለው እስከ ሀያ ያለው በቀደሙ መጻሕፍቶቻችን ውስጥ ስላለ እንቀበለዋለን። ስለዚህ እዛ ላይ የሚናገረው ብዛት ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ ለመግደላዊት ማርያም እንደተገለጠላት፣ ለብዙ ህዝብ እንደተገለጠ፣ ከዛ በኋላ እንዳረገ፣ ሐዋርያቱን ወደ ዓለም ሄደው እንዲሰብኩ ያመነ የተጠመቀ ይድናል የሚለው ፓርት እንደገና ደግሞ ማድረጉን የሚናገር ክፍል ነው። ይሄ ክፍል እኛ ጭማሪ ነው ብለን አናምንም። የቤተክርስቲያን መጽሐፍ እንደመሆኑ እንቀበለዋለን። ለምሳሌ እዚሁ ላይ ግን ምላሹ እኮ አለ። ምላሹ ቁጥር 16ን ብታነቡት እንደዚህ ይላል ያመነ የተጠመቀ ይድናል ይላል። ሚድ ነው ማን ነው? ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ይላል። ይሄ እያወራ ያለው ስለ ነጥላ ህዝብ ሰው ነው። ያመነ ሲል ስለ አንድ ሰው ነው እንጂ ያመኑ እያል አይደለም። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል አለ። ኢንዲቪዥዋል ነው፣ ሲንግል ነው፣ ሲንጉላሪቲ ነው እያወራ ያለ። ስለ ሲንግል ፐርሰን ነው እያወራ ያለው። ቁጥር 17 ላይ ግን ስንሄድ ይቀየራል። እንደዚ አይደለም። 17 እንደዚህ ይላል ይቺ ምልክት በስሜ የሚያምኑትን የሚያምኑትን የሚያምንን አይደለም የሚለው የሚያምኑትን ትከተላቸዋለች። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ። ይናገራል ሳይሆን ይናገራሉ። እባቦችን በእጃቸው ይይዛሉ። ይይዛል ሳይሆን ይይዛሉ። የሚጎዳቸውም ነገር የለም። የሚጎዳው ነገር የለም ሳይሆን የሚጎዳቸው የለም። የሚገድል መርዝ ቢጠጡም የሚጎዳቸው የለም። በደዌያን ላይ እጆቻቸውን ይጭናሉ ደዌያንንም ይፈውሳሉ ይላል። ይሄ ጸጋ ለብዙዎች የተሰጠ ነው እንጂ ለእያንዳንዱ ለግለሰቦች የተሰጠ አይደለም። ቁጥር 16 ላይ እንደነገርኳችሁ ማመን መጠመቅ የእያንዳንዱ ነው። ይህን እኛው ግን ለብዙሃን እንደተሰጠ የሚያሳየው ምንድነው? እንደዚህ ያደርጋሉ ያደርጋሉ ያደርጋሉ ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር አራት ላይ ደግሞ የጸጋ ስጦታዎች ልዩ ልዩ ናቸው ይላል መንፈስ ግን አንድ ነው ይላል። ስለዚህ እነኚህ ጸጋዎች አንዱ ጋር ያሉት አንዱ ጋር ላይኖሩ ይችላሉ። አንዱ ድወያንን ሲፈውስ፣ አንዱ በልሳን ሊናገር ይችላል። አንዱ የሚገድል እንኳን ቢጠጣ፣ አንደኛው ደግሞ በአዲስ ቋንቋ ሊናገር ይችላል። ስለዚህ እነኚህ ጸጋ ስጦታዎች ልዩ ልዩ መሆናቸውን ስለሚናገር እዛው ፓርት ላይ ነሰሰርሊ ግለሰብ ወይም አማኝ የግዴታ መርዝ ጠጣ የሚያስብል አይደለም። ጥርሱ ነገር ግን እኔ የሰጠው ሳይ ባህሪ አምሳ አራት አርባ አምስት ላይ እያንዳንዱ ሙስሊም ይህንን እንዲያደርግ የሚያዝ ነው። አላስ ሚሴንጀር ሰድ ሂ ሁ ኢትስ ሰቨን አጃዋ ዴትስ ኤቭሪ ሞርኒንግ ዊል ኖት ቢ አፌክትድ ባይ ፖይዘን ኦር ማጂክ ኦን ደ ዴ ሂ ኢትስ ዘም ይላል። ይሄ ሂ እያለ የሚገልጸው ማንን ነው? ግለሰብን ነው። ስለዚህ ግለሰቡ ሰባት ተምር ከበላ ምንም አይሆንም ነው የሚለው። የእኛስ ምንድን ነው እያለ ያለው እንደዚህ ያደርጉ አሉ እንደዚህ ትክክል ነው ምንም ይሄ ዳውት የለውም ማለት ነው በእኛ ተቀባይነት አለው አስቀድሜ እንዳልኩ ግን በሀገራችን ግብዣ ላይ ቀምሶ ማቅረብ የተለመደ ስለሆነ እችን ሀዲስህን መሰረት በማድረግ ቀምሰህ መርዙን ትሰጠኛለህ ጠጣልሃለሁ አለው ወንድማችን እፎይ እንግዲህ እግዚአብሔር ስጥልን፣ ቃልዎትን ያሰማለን ባለበት ወንድማችን እፎይ ሰላም ያርግልን። አሁንም ይኸው እንግዲህ እንደታወቀው የምፈለገው ወንድማችን እፎይ ሰላም ነው። የተፈጠረ ነገር የለም። ይሄ ቪዲዮ ወጥቶ ነበር፣ ሙሉ ቪዲዮ ይሄን ይመስላል። እንግዲህ ያው አጋንንት ክርስቶስን የተፈታተኑት ነው። እንደዚህ አይነት ጥያቄዎች ሲመጡና በምን መለስበት ማለት መልሰን እና አስኬዳቸው እንፈልጋለን። ሶስት ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። ሶስት ነገሮች ምንና ምን አራያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል ልጆቻችሁን ትወዳላችሁ ብዬ ብጠይቃችሁ፣ አዎ ነው የምትሉኝ። አትወዱም። ውሸት ውሸት ነው፣ አትወዷቸውም። ረኔ ይወዳቸዋል እንዲሁ በቃ ስፍስፍ ስፍስፍ ነው የሚለኝ። በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር! አይደለም ምን ያህል ላይምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ ይሄ ልጄ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ፣ ከኔ የተወለደው ልጄ አንተን አገልግሎ የሚድን ነው ወይስ አለማዊ ሆኖ የጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉን ያለ በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናት የኮናት አባት ኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ የዲያብሎስ ባሪያ ቢሆኑ ትወዳላችሁ አትወዱም ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው ለልጁ ዘላለማዊ ህይወት ማሰብ ነው ፍቅር ማለት ስለዚህ የመጀመሪያው ፍቅር ነው እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው የማን ግዴታ ነው? ስለሚያስጨንቃችሁም ታደርጉታላችሁ ይጮሀልማ ማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት እንዳያለቅስትን ልደት ማክበር ልደት እያላችሁ ስንት ወይ ታዋጣላችሁ። ለነፍሱ ግን አንድ ነገር እንኳ አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳ እስኪንከየው ያንተ ነው ብላችሁ ሰጥታችኋል? የለም የለም። ብዙዎቻችን ከዚህ ነጻ ነን። ስለዚህ ለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አራይነቱ ባሻገር ፍቅርን ማሳየት ለልጁ ሁለተኛው ምክር ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳ መምከር በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆኑት። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳ አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ ልጄ፣ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ እንዳትሆን፣ እንደዚህ ቀላል ምክር ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብተዋል ማለት ነው። የልጆች መበት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደለ እንደምትይዙት? ለምን መብቱ አይደለ ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢላ፣ አሁን ዝም ልትሉ ነው? መብት ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተ ክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ። ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ፣ ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር፣ በበትር ይሄ እንደሚገባው። የጥላቻ በትር አይደለም፣ የፍቅር ነው፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መምራት አለበት። ትልቁ ግን አራያ ሆኖ ማሳየት ከዛ ጸሎት በጣም አርያም መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው ስለዚህ ስትጸልዩ ስለ ልጆቻችሁ ትጸል ያላችሁ ክፉ አመላቸውን እንዲተዉ ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ ወንበዴ ማሳደግ ሌባ አጨበርባሪ ቀጣፊ ማሳደግ ለሀገር አውሬ መትከል ነው ስለዚህ ሀገር የሚመራው በትዳር ቤተ ክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር፣ በጸሎት በአርአያነት ማሳደግ ይኖርብናል ማለት ነው። እሺ በሉ በቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለን አለ በቃ ነው ልጄ በአንተ ተጠያቂ ነኝ፣ ልጄ በአንቺ ተጠያቂ ነኝ ማለት አለብን። ይሄ ነው። ስለዚህ ኦርቶዶክሳዊ ትዳር እርስ በርስ ባለ ፍቅርና በልጆቻችን ላይ ያለ የምንሰራው ትልቅ ትኩረት ነው ማለት ነው። መምህራችን ይጨምር ይዘራችን ይህ ምስል ነበር ሁዳችን አፕሬት ተማራችሁበት ቁም ነገር ነው፣ አዲስ ነገር ነው ሰማችሁበት አልጠራጠርም። በቀጣይ በአሪፍና በአስተማሪ ቪዲዮ እስከምንገናኝ ሕጅ ዘተና ኮና ተጋሩን ላይክና፣ ሼር ሰብስክራይብ